ኦኬ አዲስ ወረርሽኝ የሚመስል ህመም ተከስቷል ብሏል አሁን ማምሻውን ማለት ነው ጤና ሚኒስቴር። ወደ ስምንት ሰዎች ላይ የበሽታው ምልክት ታይቷል። በሽታው የታየውም ሞር ወደ ጂንካ አካባቢ እንደሆነ አሁን ሁላችንም ሰምተናል ማለት ነው። ቫይራል ሄሞሬጂክ ፊቨሮች ናቸው ወይም ደግሞ ቫይራል ሄሞሬጂክ ፊቨርን የሚያመጡ በሽታዎች ናቸው ሊሆኑ ይችላሉ ብለው እንግዲህ አስቀምጧል ማለት ነው ጤና ሚኒስቴር ቫይራል ሄሞሬጂክ ፊቨር ምንድን ነው የሚለውን ነገር አጠራርጌ ነግራቸዋለሁ የጥንቃቄ ምልክቶችንም የበሽታውን ምልክት በዛው አያዥ ነግራቸዋለሁ ማለት ነው ቫይራል ሄሞሬጂክ ፊቨር ስንል አንድ በሽታ አይደለም በርካታ በሽታዎችን በውስጡ የሚይዝ የወል ስም ነው ማለት ነው ለምሳሌ ብዙዎቻቸው የምታውቁት ኢቦላ ቫይረስ ወይም ደግሞ የኢቦላ በሽታ ቫይራል ሄሞሬጂክ ፊቨር ከሚያመጡ በሽታዎች ውስጥ አንደኛው ነው። ሌላው የሎ ፊቨር ነው። ሁለተኛው ደንጊው ፊቨር ነው። እነ ማርበርግ፣ ክሪመን ኮንጎ ሄሞሬጂክ ፊቨር፣ ሪፍቲ ቫሊ ፊቨር የሚባሉ ሃንታ ቫይረስ፣ በርካታ ቫይረሶችን የሚይዝ የወል ስም ነው። ስለዚህ አሁን ጂንካ የተከሰተው የትኛው ነው የሚለው ነገር ገና አልታወቀም። ነገር ግን ቫይራል ሄሞሬጂክ ፊቨር ሲባል እነዚህ አሁን የጠቀስኩላችሁ ወይ የሎ ፊቨር ሊሆን ይችላል ወይ ደንጊው ሂቬር ሊሆን ይችላል፣ ወይ ኢቦላ ሊሆን ይችላል። አናቅም። ማርበርግ ከነዚህ አንዱ ያመጣው የቫይረስ ዲዚዝ ነው ማለት ነው። እንግዲህ ዋናው የበሽታው ምልክት ከፍተኛ የሆነ ትኩሳት፣ ራስምታት ምታት ማንኛውም ኦርጋን ሲስተም ስለሚጠቃም ሌላም ራስን መሳት ኮማ ለሞት ሊዳርግ ይችላል። ጉበት፣ ኩላሊት፣ ሁሉም ኦርጋን ሊጠቃ ይችላል። ስለዚህ ኢንትሪ ፖይንታችን የሚሆነው በሽታው ተገኘበት የተባለ አካባቢ የሚኖር ሰው ራስ ምታት፣ ትኩሳት፣ የመድማት ነገር በሰገራ ደም ካየ ራሱ ላይ ቆዳ ላይ ብሩይዝ የሚሆን ነገር ካየ የበሽታው ሰስፔክት ሊሆን ይችላል ማለት ነው። የመተላለፊያ መንገዶቹ እንግዲህ ከሰው ወደ ሰው ይተላልፋል። ከወባ የወባ ትንኝ የምትኖርበት አካባቢ ከሆነ እሷም የበሽታው ዋና አስተላላፊ ናት ማለት ነው። ስለዚህ ራሳችሁን ለመከላከል አንደኛ የበሽታው ተጠርጣሪ ወይም ሰስፔክት ከሆነ ግለሰብ ጋር የሚኖራችሁን ግንኙነት መቀነስ ነው። ሁለተኛ የወባ ትንኝን ለመከላከል ቤድኔቶችን አርጋችሁ መተኛት ይኖርባቸዋል። ሶስተኛ እንግዲህ ከጫካ እንስሳቶች ጋር የሚኖራችሁን ግንኙነትን መቀነስ ነው። በተለይ ፔሪፈሪ ላይ የምትኖሩ ሰዎች ማለት ነው። የትኛው ሄሞሬጂክ ፊቨር ነው የተከሰተው የሚለውን ደግሞ ዲቴይል መረጃዎች እያጣራውም ነገራችሁ ነው የሚሆነው።